እና የተዋወቅነው በፌስቡክ ነበር። ሀቦ በፌስቡክ ሀይ ተባብለን የሆነ ፎቶ ለቅቄ ሀይ ብሎኝ፣ ከዛ በውስጥ በሜሴንጀር ሀይ ብለን ምናምን ተጀማመርን። በፌስቡክ ነው የጀመርነው። ከዛ እኔ ያለሁት ስደት ነው እና ከተዋወቅን ከስምንት ወር በኋላ እኔ ሀገር ገባው አገር ግን ለመመለስ ነበር የገባሁት ማለት ነው። ከዛ ሀገር ገብቼ አይቼ ተዋውቀን በደንብ ምናምን ተመልሼ የመጣው ማለት ነው። አሁን ተመልሼ ከመጣሁ ሁለት ዓመት ከግማሽ ነው። ስለዚህ የመጀመሪያ ስልኬ እሱን እኔና እሱ የተዋወቅንበትን ስልክ ሲሜል ሌላ ሰው ወስዶ ሲሙ ሌላ ሰው ይጠቀማል ማለት ነው። ማለት አቦ ትንሽ ማስረዳት አስችልም። እዛ ነው እንትን እየተረዳ እየጠየቅሽኝ እኔና ስልክ ተቀያየርን ማለት ነው። ከመጀመሪያው በኢሞ ማውራት ጀመርን። በኢሞ እያወራን እያለን እያለን ከአንድ አመት ምናምን በኋላ ያ ኢሞ የኔ ተዘጋ ማለት ነው። ሲም ካርድ አልነበረኝም። ኢሞ ብቻ ስለነበረኝ ሲም ካርዱን ሌላ ሰው አውጥቶ መጠቀም ጀመረ። ያቺን ሴም ካርድ የኔን ሴም ካርድ በኢትዮጵያ ቁጥር ነበር የምትጠቀሚው። ነ ባለውበት ሀገር ነው ስደት ነው ያሉት። ባለውበት ሀገር ነበር የምትጠቀመው። ተዘግቶ ያንን ቁጥር ሌላ ሰው አውጥቶ እየተጠቀመበት ነው። ሞች ታዲያ ይሞክኮ ካልተደለትና እንደ አዲስ ካልወረደኩ ሴም ካርዶ ያስፈልግ ከነስልኩ ነው የቀየርኩት ነው ስልኩን የተበላሸው እንዳለ ማለት ነው። ስልኩ ኦልሬዲ፣ ሲሙ ተዘግቷል። ከመጀመሪያው ቀፎ ደግሞ ተበላሸ። ከዛ እኔ ምን አረኩኝ? ሊሙ ሲሙን ሌላ ሰው ስለነበረ ሲሙን ሌላ ሰው ሰጠኝ፣ ስልክ ደግሞ ቀፎ ገዛው ማለት ነው። ያ ሲሙም ስልኩም ተበላሸ። ኦልሬዲ ምንም የለኝም ማለት ነው። ይህንን ሲም ደግሞ ሌላ ሰው ገዝቶ እየተጠቀመው ነው። እሷም ሴት ናት የምትጠቀመው ማለት ነው። ከዛ መጣና የድሮ ስልክ ከአንድ አመት በኋላ ነው። ስልኩ ተዘግቶ ከአንድ አመት በኋላ ነው የተከፈተው ስልኩ ማለት ነው። ያንን ስልክሽ እኮ ሌላ ሰው እየተጠቀመ ነው። አንቺ ነሽ ሁለት ኢሞ የምትጠቀሚው ወይስ ሌላ ሰው ከፍቶት ነው አለኝ። አረ እኔ አልጠቀምም። እሱ እኮ አንድ አመት ሆነ ሌላ ሰው ካወጣ እኮ ኢሞ እንደ መጀመሪያው ነው። አንተ በስሜ ሴፍ ስላለ እኮ ያ ሰው ኦንላይን ኢሞ ከከፈተበት እኔ እንደሁንኩ ነው የሚያሳይ። ያ ሰው አንተ ሲሜን ካልቀየርከው አንተ ጋር በኔ ሲም ነው የሚያሳይ አልኩት። ከዛ በዚህ ተዘጋኝ ምንም አልመሰለኝም በቃ በዚህ እንደዚህ ብቻ ተባብለን ተው ነው ከዛ በኋላ ከአንድ ወር ምናምን በኋላ ፕሮፋይሉን ስክሪን ሾት አድርጎ ላከልኝ ይቺ ልጅ እኮ ታውቂያታለሽ ወይ አለኝ እንዳላቃት ምነኬታ ምናምን አልኩት እና አሁንም አለፍ ነው ከዛ ቆይቶ የሆነ ነገር እንትን ቅራለኝ እና ከዛ እኔ ሲሙን ቁጥሩን ስለማቀው የተኛው ሲሙ ስልኩ ላይ ሲም አድርጌ ልጅቷን ሀይ ቢ መተዋወቅ ምናምን ጀመርኩ ከልጅቷ ጋር ዝም ብዬ ተጨዋወትኩ ምናምን አንድ ሳምንት ምናምን እያወራን እያወራን እያለ ሆነ። ይሄ ልጅ እኮ እየጀነጀነኝ ነው አንቺ ኤክስፐርት ሳያደርግ አንድ ሜምበሩን አስሞላ ኤክስፐርት ሊያደርግ ነው

ቴንኪው የምስራች ቴንኪው ሰብለ ቴንኪው አለም ጉራጌ ቴንሰው ቀረ ለዱ ቴንኪው ሀምዲያ። ሁላችሁም ሁላችሁም በየቀኑ ሜምበር መሆን አለባችሁ። አንድ ሰው በቀን አንዴ ነው ሜምበር መሆን የሚችለው። ሌትስ ጎ ሌትስ ጎ ቴንኪው እያሱ

ፍቅር ሳደድ ለውጥ ያስቀምጣላ ቴንክ ዩ ዩዘር ቴንክ ዩ ሰብለ ሰብለ ስንቴ ነው ሚንበር ምትሆኝ የሚፈቅዳል እንዴ ቪይፒ ነው እሺ አሁን ቴንክ ዩ ማርታ ቴንክ ዩ አም ሆፕ ቴንክ ዩ ኪን ኤች የስ የስ ትችላላችሁ የአቢባ ቤተሰቦች ይችላሉ ሁለት አምስት ሀያ አምስት ሰው ብቻ ነው የቀረን አርባ አምስት ሰው ነው የቀረን ሌትስ ጎ ሌትስ ጎ ፋሚሊ ቴንክ ዩ ዩዘር ቴንክ ዩ ኒቦ ኒቦ

ቴንክዩ ቴንክዩ መስጊድ ስም የለሽ ሀያ ስድስት ትንሽ ነው የቀረን። ቴንክዩ ሳራ ኩዊን ሌስ ጎ ፋሚሊ ሌስ ጎ። ቴንክዩ ማርዬ ኢትዮጵያ እኔ ትንሽ ነው የቀረን፣ ትንሽ ነው የቀረን። ቴንክዩ ነፂ፣ አዎ ነፂ ነፂ ስል የሕፃኗን ልጅ እናት አስታወስኳት። አካውንቴ እንደተዘጋ አላወቀችም ጠፋች።

ቴንክ ዩ አሌክስ። ቴንክ ዩ ዶኒ። እንደ አንድ ሰው ሁለቴ መሆን ይችላል አለ ነው። አሌክስ ፍላወር ነው የሰጠው። ቴንክ ዩ ሄርሚ እስክሎ ስምንት ሰው ነው የቀረው እ ቴንክ ዩ ቤዛ የማርያም። ቴንክ ዩ መሎና ሜሎና። ቴንክ ዩ ሳቢ ቴንክ ዩ ሄድፎን ቤተሰቦ የአቢባ ቤተሰቦች ይችላሉይችላሉ ትችላላችሁ እናንተ ትችላላችሁ። በቃ ቤት አሁን ወደ ታሪካችን እንመልሳለን። መንበራችን ሞልቷል። ኦኬ ያቆምሽበትን ልንገርሽ። ያቆምሽው አንቺ የድሮ ቁጥርሽን ተጠቅመሽ፣ ይሰማልማ? አዎ ይሰማል። የድሮ ቁጥርሽን ተጠቅመሽ ልጅቷን አወራሻት። ሰላም ነው ምናምን ብለሽ ጻፍሽላት። እሱ ጋር ነው ያቆም ነው ልጅቷን ሰላም ነው ምናምን እየተዋወቅኳት እና ታሳዝፋን፣ አንድ ሳምንት ያልኩት መጀመሪያ ፎቶ አልኮልቻል

ላ ያደረገኛል ሰው ነው። በኋላ ነው አሁን ሳይሆን በኋላ ላይ አሁን ለማውራት ነው። መጣ ሳልታከም ብቻ ማዳሜ እንዳትመጣ ትመጣለች፣ እመጣለች። ያው መጣል እሱ አልታከም። ማዳሜ እንዳትመጣ እያልኳቸው ነበረ። ሀይ ብዬ ሀያ አልኩስ ስለሱ ምናምን አልኳት ዝም ብዬ ማለት ነው። ከዛ አው ሰው እኮ እኔ ጋ እየደወለ ይሄ ስልክ የሌላ ሰው የእንትኗ ነበር ምናምን እያሉ ያውሩኛል፣ ያንቺ ነበር እንደ ምናምን አለችኝ። ከዛ አው የንብያት ምናምን በቃ በዚሁ ተዋውቀን ምናምን ዝም ተባባል፣ ምንም አልጠየቋትም። ከዛ ከአንድ ሳምንት ምናምን በኋላ አንቺ፣ ይሄ ልጅ ያቅሽ እንዳይሆን እየጀነጀነኝ ነው ሲሙ፣ የአንቺ ስለሆነ የአንቺ የአንቺ የምታውቂ ሰው ነው ወይ ትለኛለች። ማለት ይሄ የኔ ፍቅረኛ ነው እሷን ሀይ ብለዋታል። ሀይ ብለው ምናምን እንተዋወቅ ምናምን ብለው እያወራት ከዛ እንዴ አዋቁ አለው ምናምን አልኳት። ከዛ አዋቁ አለው አውሪ ምናምን አልኳት። ከዛ ምንም እንደዚህ ፍቅረኛ ነኝ ምናምን አላልኳትም። ከዛ እሷ አወራችሁ እንተዋወቅ ምናምን ተባባሉ ምናምን ነገር ከዛ በንጋታ ደግሞ አንቺ እንተዋወቅ ምናምን አለኝ እኮ ቦታውን ነገረኝ ልጁ ምናምን ምናምን አለችኝ። ከዛ አንቺ ፍቅር ልጅ እኮ ሲቀልድሽ ነው እንጂ ፍቅረኛ ይሄ ነው ምናምን አልኳት። ከዛ ሰሆነትሽ ነው አዎ ምናምን አለች። ከዛ ቆይ በቃ ጀነጅ ነው አለው ምናምን አለች። በቃ ተስማማ ንሱ አንጃንጂ ምናምን አልኳት፣ በንጋታው ማለት ነው። ከዛ ማውራት ጀመሩ። በቃ ማለት የት እንዳለው ስራ፣ ምን እንደሆነ ምናምን ሁሉንም ማለት ፈተኝ ልኝ፣ ፈተኝ ልኝ አልሻት ፈትኝልኝ አልኳት። በቃ አውሪው አልኳት። እሱ ነው ሃይ ብሎ የጀመራት አይደል ምናምን እሱ ከአወራት ተብሎ ነው ያነገረችው ስለዚህ ፈትኝ በቃ የኔ ነው አውቀዋለሁ እናውራለን። ግን ነገርኳት፣ ፎቶንም እንደላከልኝ ታውቂያታለች ብሎ እንደጠየቀኝ ምናምን ሁሉንም ነገር ለእሷ ነገርኳት። ከዛ በቃ እሷ ማውራት ጀመረች፣ ምንም እንደማታውቀውና ምናምን። ከዛ ለእሷ ይሄ ስልክ እንዴት መጣልኝ ግን ምናምን ብሎ ብሎ ይጽፍላታል ማለት ነው ከዛ እንጃ ይሄ ድሮ ስልክ ይሄን ስልክ ድሮ ሌላ ሰው ነው የምጠቀመው፣ መሰለኝ ብዙ ሰው ይጠይቀኛል ምናምን ብላ ጻፈችለት። እሱ አንቺ አታውቂም፣ ግን ይህንን ሰው ማን እንደት ማን ስትጠቀምበት እንደነበረ አላት። አይ አላቅም እኔ ሰው ስለሚጠይቀኝ ነው እንጂ እንደዛ ያልኩ ብሎ ጻፈችለት ማለት ነው። ከዛ ማውራታቸውን ቀጠሉ ምናምን ነገር ፎቶ ላክልኝ አላት። ምንም በቃ መጀናጀን ጀመሩ። ፎቶ አላከችለትም። በቃ ፎቶ ላይ ፕሊዝ ምናምን ብለው እየለመናት እያለ በቃ እሷ እኔ ፎቶ አያልክም እዚህ ጋ አንቺ ምን ትጠብቂያለሽ? ምናምን ለምን አትነግሪው ምናምን አለች። ከዛ ሄድኩለትና ለሱ ሁሉንም ነገር ነገርኩት። እሷ የላከችልኝ ጽሁፍ ሁሉንም ለሱ ላኩለት። ፈለገን ብዬ ጠራርጌ ብሎ ካደረኩት ማለት ነው ብሎ ካርጌ። አሁን ደግሞ በጓደኞቼ በጓደኞቹ በምናምን በቃ ሊያስቀምጡኝ አልቻልም አልኩሽ። እሱን ስጠይቀው አንቺ መስለሽ እኛ ውቄ ነው እንደዛ ያወራውሽ ሲልክ እንትኑ ሲሙ በአንቺ ስም ስላለ አንቺ እየጀነጀንሽ ይመስሉኝ ነው ይለኛል። እኔ ግን ከአንዴም ሁለቴ አንቺ ነሽ ወይስ አይደለሽም ብሎ ጠይቆኛል። ፎሮ ፋይኖ አልቆልኛል፣ ግን ደግሞ ተመልሶ መቶ አንቺ እያወራሽኝ እንደሆነ አውቅ ያለው አለኝ። ገና ጽሑፉን ስልክልት አንቺ እንደሆነ እያወራሽኝ እንደሆነ አውቅ ያለው አውቄ ነው እንደዚያ የጻፍኩልሽ ምናምን አለኝ። እኔ አይደለሁም ብዬ አሳመንኩት። አንቺ ነሽ አለኝ ወደ እዛ ብዬሽ ነው ተናድጄ ብሎ አረኩት ማለት ነው ምንም እንትን ሳልልኝ በጣም ተናድጄ እና ይሄ ነው። ከዛ በፊትም ደግሞ ሀቦኛ ከተዋወቅ ነው ሶስት አመት አጠቃላይ፣ አሁን ድፍን ሶስት አመት ሆኖታል። ሁልጊዜ በቃ ብር ብር ብር ብር ይለኛል፣ የሆነ ነገር አብረን እንስራ፣ እንደዚህ ብቻ ይለኛል፣ የሆነ ነገር አብረን እንስራ፣ እንደዚህ ብቻ ብር ይለኛል፣ የሆነ ነገር አብረን እንስራ፣ እንደዚህ ብቻ ብር ይለኛል። የሆነ ነገር አብረን እንስራ እንደዚህ ብቻ እንደዚህ አድርግ ያለው ብር የለኝም ምናምን ብዬ ስለው፣ አይቀየምም ታውቂያለሽ። በቃ ኖርማል፣ ምንም በቃ ከሌለሽ የለሽም በቃ ምናምን ይለኛል። እንዳልተው እንትን የሚለኝ ነገር ከሌለሽ የለሽም ነው በቃ ችግር የለውም ብሎ ይቀጥላል ኖርማል፣ ምንም ቅር ሳይል የሆነ ምንም ሳያሳይ ማለት ነው። እና ምን ትይኛለሽ? ግራ ገብቶኛል። አንድ ወር ከአስራ አምስት ቀን ሆኖታል አሁን ብሎ ግን ሰዎች ሊያስቀምጡኝ አልቻሉ አንቺም እሱም አንቺ አንቺን መስለሽኝ ነው አውቃሽ እየጀነጨሽ ይመስለኝ ይለኛል። ግን ፎቶ ላክልኝ ብሎ ይለምናታል እ የት እንዳለ ስራ ምን እንደሆነ ሁሉም ነገር ነግሯታል። እሷ በቃ ኖርማሊ ተዋውቆ ጀንጅሏታል። ስለዚህ ምን እንደምትይኝ አላውቅም። ግራ ይገባል። ምክንያቱም መወሰን እውነትስ ቢሆን እንዴት እንወቃውን እውነት አለመሆኑ እሱን እኮ አንቺ መስለሽው አንቺን ለማወጣጣት አንቺ ቁጥር ቀይር ያለው ብለሽ አውቀሽ ልትፈትኙ እንደሆነ ለማወጣጣት ቢሆን ሳይዱ ነው። ከባድ ነው፣ አሁን ከባድ ነው መወሰን። መወሰኔ ጉዳይ እኳን አሁን መወሰን አቃታኝ። አሁን አንድ ወር ከአስራ አምስት ቀን ነው ብሎ ካርገ ግን እሱም አላስቀመጠኝም። ሌላ ይሞ እየከፈተ ይመጣል በሰዎች በጓደኞች በጓደኞቹ፣ አላስቀመጠኝም። ቤተሰብ እናንተ ብትሆኑ ምን ታደርጋላችሁ በዚህ ጉዳይ? ምታውቁበት እናንተ ብትሆኑ እድል ተሰጣላችሁ ወይስ ምንድን ነው? አሁን እኛ ውሸቱን ነው፣ ውሸቱን ነው አለች። ጠየቃት ይህን ቁጥር እየተጠቀምሽበት ነው ወይ ብሎ። ይህ የድሮ ቁጥርሽ ላይ የምትጠቀመውን ልጅ ፎቶ ሲጀነጅናት የአወሩ የነበሩትን ነገሮች እስኪ ንገሪኝ፣ ምን ምን ከላከችልሽ ነገር አንጻር እስኪ ምን ምን ምን ምን ይላት ነበር? ተዋወቃት ነው። ሀገሩ ቦታው፣ ቤተሰቦች የት እንዳሉ፣ እሱ የት እንዳለ፣ ስራው ምን እንደሆነ በቃ እንዴት እንገርሽ። እሺ ፎቶ ላኪልኝ ብሎ በጣም አስጨነቃት። አዎ ፎቶ ላክልኝ ፕሊዝ ምናምን ብሎ በጣም አስጨነቃት። እያቆላመጠ ነው የምትራት። የሆነ ነገር ፖስት ስታደርግ ሄዶ ስቶሪ ይሞላ ልብ ቅርስ ይሰጣታል፣ ምናምን በቃ ከዛ ደግሞ ስጽፍላት ል ከጎኑ ልብ ቅርስ አድርጎ ቆላምጦ እንትና የላኪያ ፎቶ ምናምን ላታል። ከጽሁፉ አንጻር ያየሁት ማለት ነው። ፎቶ እምቢ ስትለው ዝም ስትለው ማለት ነው። ምን ትላላችሁ ቤተሰብ?

እኔ አላወራ ምንም ብያ ስትለኝ፣ በቃ ነገሩ እንዳይቆይ ቆይና እንዳይባላሽ ብዬ ወደ ወቱ ኩሱ እንትናረኩ ብለምን እሷ ይሄን ያስጠላኝ በቃ ብሎ ጋረጓለሁ። እዚህ ጋር ምን ትጠብቅ ማለት እሷ ምን ትጠብቅ ያለች ታደንዝ። እንደዚህ ካረገ አላውራውም። ፎቶ ነው ማልቅለትም ምና እሷ ከሆነች ቆይ፣ የሆነ ፖይንት ተነስቷል። እሷ ከሆነች ይተዋወቃሉ። ለምን ይሄን ሁሉ ለምን ይጠይቃታሉ? እኮ እሷ ናት፣ አንቺ ነሽ ብሎ ካሰበ ስራውን፣ ቦታውን፣ ቤተሰቡን አለ እኮ እሱን ያናደደኝ በጣም እንዴት እሱ ስራውን፣ ቦታውን፣ መኖሪያ ቦታውን፣ ቤተሰቦችት እንዳሉ የእሷ ቤተሰብ እሷም በቃ ኖርማል፣ እሷ ስላወቀች ቦታውን ዝም ብላ ቤተሰቦችት እንዳሉ ምናም ስትነግር እሱም እንደዛው ስም ደግሞ የራሱን ስም ሳይሆን ሌላ ስም ነው የነገራት። ለእሱ ትክክለኛ ስሙን ሳይሆን ሌላ ስሙ ለእሷ እንትና አባላለ አላት፣ ሌላ ስም በቃ እንደዛ ሌላ ስም ከተናገረ አንቺ አደለሽም አንቺ አላውቅም ለመሰለሽ፣ አንቺ መሆንሽን እያወቅሁ ነው ያወራሁት፣ አይደል? የውሸት ስም አይነግርሽም። አንቺ መሆንሽን እያወቅሁ ነው እውነት። ስሙ ደግሞ እኮ አለ የራሱ የኢሞ የእውነቱ ስም ነው። ከዛ እንተዋወቅ ብሎ ስላት እኔ እንትና እባላለሁ ብላ ስትለው፣ ኢሞ ላይ ያለውን ስም ሳይሆን ሌላ ስም ሳይሆን አላት ለእሷ የእሱ ኦርጅናል ስሙ ግን ኢሞ ላይ ያለ ነው። ፎቶ ለምን ይጠይቃታል? ስቶሪያ ላይ ፎቶ ስታረግ ልብ ይሰጣታል፣ ላይክ ያረጋል። አላት እኮ ኢሞ ላይ ያላት የራሱ ፕሮፋይል ነው። እና ከዛ ይሄ ፕሮፋይል ያለው ነው ሌላ አላት

ከፎሮ ፋይሉ ውጭ ማለት ነው። ሌላ ፎቶ ያላት አይ ሌላ ቦታ ፖስት ስታደረግ ስቶሪ ላይ ሄዶ እንትን ይላል። ስላል ልብ የሆነ ቲክቶክ ላይ እንደዚህ ጨፍራ የሆነ የሆነ ነገር ፖስት ስታደረግ ቪዲዮ ነገር ምናምን ሄዶ ልብ ቅርስሳታታል አንቺ ነሽ ብሎ ይጠይቃታል። ደግሞ ከቪዲዮ ስር ኮመንት ላይ ማለት ነው ዋው አንቺ ነሽ ወይስ ምናምን ይላታል። በእርግጥ የሰውን ልብ ማወቅ ከባድ ነው። ግን ልብሽ ያለሽን ስሚ። እኔ ግን እኔ ባንድ ቦታ በሆን ግን ኮመንታተሮችም ሀሳባቱን ስጧት አንብቢ። ኮመንት ምሽል እኔ ባንድ ቦታ በሆን የሚያጠራጥር ነገር ውስጥ አልገባም። የሚያጠራጥረው ትቼ ወደማያጠራጥረው እሄዳለሁ። ትንሽ አጠራጣሪ ነው። ጉዳዩ ይሄ ነው ማለት አይቻልም። በእርግጥ ግን አጠራጣሪ ነው። በጣም አልተረጋገም በቃ ምንም ቅርታ ብለኝም ምንም ግል ግን ልቤ ያልተቀበለም እና አጠራጣሪ ነገር ያለው ነገር ላይ መቀጠል ይከብዳል። ጉዳዩ ያጠራጥራል። አንደኛ ገንዘብ መጠየቁ በራሱ ያስጠላል። ወንድ ልጅ ከሴት ልጅ ገንዘብ ሲጠይ የበለጠ ደግሞ አሁኑ ዘጋኝ። በመጀመሪያ በገንዘብ እየጠየቀኝ እያለም ዘግቶኛል። በቃ ዝም ብዬ ነበር ስትጓዝ የነበረው ይሄ ደግሞ ሲጨመርበት ጭራሽ ልቤ ወረደ። በቃ እንትን ቦታ በሆን አልቀጠልም በእንደዚህ አይነት ሁኔታ ላይ። ምክንያቱም ገንዘብ መጠየቁ በራሱ ከአይኔ ያወርደዋል። ወንድ ልጅ ፍቅረኛዬ ገንዘብ ሲጠይቀኝ በሱ ያለኝ ክብር ይቀንሳል፣ በሱ ያለኝ ነገር ይወርዳል። አንድ ሁለተኛ፣ አንድ ያደለም ገንዘብ ይጠይቅ፣ በተለይ ደጋጋሚ የለኝም ለቤተሰቦቼ አድርጌያለሁ እያልሽ ለማቋረጥ ተስፋ ሳይቆርጥ ይጠይቃል ጠይቆም ግን ሳልሰጠው ስቀር አያኮርፍም፣ አይሄድም። ላልሽው እስኪሰጥ እየጠበቀ ነው። አስራ አምስት ቀን ምናምን በኋላ ነው የጠየቀኝ። ሀገር ምች ታጋሽ ለማኛለን። አንዳንድ ምኖች ትዕግስት የላቸውም። ለምና ሳይሰጣቸው ስጋር ተሳድቦ ይሄዳል። ያጣ ለማኝ ተሳድቦ ይሄዳል። አንዳንድ ለማኝ ደግሞ ታጋሽ ነው። በትዕግስት ለምናል። እስኪሰጠው የቆየ እያረሳሳ የቆየ ምክንያት እየፈጠረ አንዴ ሞባይል አንዴ እናቴ ታመመች የሆነ ነገር እያለኝ ምክንያት እየቀያየረ አይታክትም ይህ ግራ ከፍቶኝ ነው እና እንዴት ነው እንደዚህ ሰው ትዕግስተኛ የሚሆነው የለኝም እያልኩ እንዴት ነው ደጋግሞ የሚጠይቀኝ እንዴት አይሰለቸው ሀገር ም ከአስራ አምስት ከዋሏዋ ነው። አስር ሺህ ብር ያበድሩኝ ብሎ ጠይቀኝ። የለኝ ምን የሆነ እንትን እንደጠየቀው ፈጣሪውን ቢጠይቅ የተበደረሰ በደረሰ አንቺን በትዕግስት እንደለመነው ፈጣሪውን በትዕግስት ደጋግሎ ቢለምን የት በደረሰ አንቺ እንቀጥላለን። እስከዛ ሚዩት አድርገሽ ሀሳባቸውን አንብ ኮመንት ላይ ያስቀምጡልሻል። እናንተ በሷ ቦታ ብትሆኑ ምን ታደርጋላችሁ? ትቀጥላላችሁ አብራችሁት? ፖዘቲቭ ወይም ካለው ፖዘቲቭ ነገር ካለኛ ያላየ ነው ማሳዩን ትቀጥላላችሁ ወይንስ አይዶ ነው? እኔ በበኩል አልቀጥልም በጣም ብዙ አጠራጣሪ ነገር ስላለው እኔ ራሴን አወጣለሁ፣ ከዚህ ዓይነት ሪሌሽንሽፕ ገንዘብ ከሚጠይቅ ፍቅረኛ። ከሌላ ሴት ጋር አንቺ መስለሽኝ ነው፣ አንቺን ለመፈተን አንቺ እየፈተንሽኝ እንደሆነ ገብቶኝ ነው። ኧረ ተፈትነው ሲወድቁ እንዲ ነው የሚሉት። አንቺ እንደላክሽብኝ ገብቶኝ ነው፣ አንቺን ስላናደድሽኝ እንደላክሽብኝ፣ ስላላመንሽኝ ስላናደድሽኝ፣ እኔም ላናደድሽ ነው ምናምን። እሺ ዓለም ሰላም ይሁን፣ ሰላም ለዓለም፣ ሰላም ለሰው ዘር በሙሉ ፍቅር ለሰው ዘር በሙሉ መልካም ነገሮች ሁሉ ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ይማራቸው። የተጨነቁ፣ የተቸገሩ፣ የተከፉ ፈጣሪ አምደው ይበላቸው፣ ፈጣሪ ይድረስላቸው። ማንም ሰው እዚህ ምድር ላይ አይክፋው፣ ማንም አይዘን፣ ማንም አይጣ። ሁሉም የሰው ዘር በሙሉ በሰላም በፍቅር በደስታ በጤና ረጅም ዕድሜ ይኑር። ትዳር የምትፈልጉት ወንድሞች ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። የወለድንም ፈጣሪ ልጆቻችንን የሚያሳድግልን ለእኛም እድሜና ጤና ሰጥቶን የልጆቻችንን ቁም ነገር ባይናችን ያሳየን። እርጉዞችን ፈጣሪ በሰላም ይገላግላችሁ። በየሀገሩ በየእስር ቤቱ ያላችሁ ጭንቅ ላይ ያላችሁ ሁሉ ፈጣሪ ከእስር ቤት ጭንቅ ገላግሎ ለቤተሰባችሁ ለሀገራችሁ በሰላም ያብቃችሁ። ማንም ሰው አይክፋው። ስደት ላይ ያላችሁ ስደት በቃ የምትሉ ፈጣሪ በሰላም ለቤተሰቦቻችሁ ያብቃችሁ። ሁላችሁም የምታስቡት ሁሉ የምናስበው ሁሉ ይሳካልን። የሰው ነገር ካልተመኘን የምንፈልገውን ሁሉ ይስጠን ፈጣሪ። ሁሉም ሰው ይደሰት እዚህ ምድር ላይ አሜን። ዳር፣ ልጅ፣ ጤና፣ ሁሉንም ነገር ለምነናል። እኛ እሺ፣ ነው ልብሽን አዳምጪው በደንብ። እኔ ባንቺ ቦታ ብሆን አልቀጥልም። ብዙ አጠራጣሪ ነገሮች አሉት። ስለዚህ እየተጠራጠርኩኝ አይኔን ጨፍኛ አልገባበትም። እኔም እንደዛ ነው። ልቤ ኖ ነው ምለኝ። አቦ የሆነ ልክ ልኝ ልታደለው የሚለው ነገርማለ ኖ ነው። ልብሽን አዳምጩ ማሪ። ልቤ ሁልጊዜ ኖ ነው የሆነ የማይሆን ነገር ነው የሚመስለኝ። በቃ እንደዚህ ሳየው የማይሆን ነገር ልብሽ ኖ ካለ ይህ ሰው አይሆንም። በቃ አባ አልተቀበለም። ኖርማል ብር ሰለኝ ራሱ ልቤ የሆነ በቃ አለ የሆነ ስሜት ነው የሚሰማኝ፣ ደስ የሚል ስሜት አይሰማኝም። በቃ የሰዎችን ጫና ታዩ፣ የጓደኞቹን ጫና ጫና ጫና ትተሽ ካልሆነ ቁጥር ቀይረሽ በሰላም ኑቢ፣ ልብሽን አዳምጪ። ከልምድ በኋላ ይመጣል ይላል። አንዳንዱ ደግሞ ስላለመድሽ ነው አሁኑ፣ ስትላመዱ ፍቅር መላመድ ነው ይላል። እሱን ተጉዤ ነው ሶስት አመት ሙሉ ዝም ብዬ ተጓዝኩት ማለት ነው። በቃ እሱን ሰምቼ ነው ከመላመድ በኋላ ይመጣል ፍቅር መላመድ ነው። ልብሽን አዳምጪ በቃ ማሪ፣ ልብሽን ስሚ